ፋሚሊዎች ጠፉ ዛሬ አልመጡም በሰላም ነው በምንድን ነው እንግዲህ ቡራችን ፖስት አድርጓል ይሄ የአዋሳ ትዝታቸው ነው ኦማይ ጋድ መሆናችሁ ነው የቀራችሁት ደብሮናል እስካሁን ደስ እየጠበቅኳቸው ነበር በነገራችን ላይ ዛሬ ደግሞ አዚማም ነበረ በጣም አልተመቸኝም ጫ ወይኔ በጣም ያሳቀኝ ያዝናናኝ የአለምና የብሩኬ እንዲሁም ብሩኬ ዩቱብ ቻናል ተከፍቶለታል። ይሄ ተንቢ ወንድም እንግዲህ በጣም ገርሞኝ፣ ማግባት ህይወት ጋር እኮ ምንም የሚያገናኝን ነገር የለም። እሱ የፈለገውን ሴት ነው የሚያገባው። ሌላ ሰው እንደዚያ ያስብ። የሚያስቅ ደስ የሚል የሚያዝናና ነበረ። የሄሉ ደግሞ እዚህ ጋር ምን ፈልጋ ነው እንደዚህ ያዙኝ ልቀቁኝ ያለችው? የቢኒ እህት ቤተሰብ ሌላ ሰው እንዴት ነው ምንም ሞሽ ከቀረሽ ወንድምሽም ቆሞ ከቀረ ታዲያ ላለማግባት መንስኤ የሆነቹ መንስኤ የሆነችው ሄለናት እንዴ ምን አስባ ነው ቤተሰብ አንዳንዴ ኮ የባል እህቶች ክፉ ናቸው ይባላል እና ከነዛ ውስጥ እንግዲህ እንደተረዳሁት ከሆነ በጣም ሀራካቷ ምናምን አልተመቸኝም ቤተሰብ ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ ቆይ ቆይታችሁ እንዴት ነበር? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው በእኛ ለሰና አድርሶናችሁ። ላይክ፣ ሰብስክራይብ፣ ሼር ያርጋችሁ ቤተሰብ መሆን ትችላላችሁ። ዛሬ እንግዲህ በሄለንና በቢኒ መጥቻለሁ። እንግዲህ ሄሊዬ ትናንትና እናንተና ባደረገችው ነገር በጣም ደስ የሚል ቆይታና ለቤኒ እንዲሁም አንድ ማስታወሻ የሚሄን ነገር አድርጋለታለች። እንግዲህ እስከ ዛሬ ድረስ በነበረው ቆይታና በነበረው ስራ ላይ ምንም አይነት ነገር ሲያሳይም አላየነውም። እንግዲህ ቲክቶኩ ላይ አይተናል ገብተን ሄሉ እንግዲህ ማድረግ ያለባትን ነገር አድርጋለች። ግን ደግሞ እህትየዋ በዚህ መልኩ ምንድን ነው ለምን እንዲህ አረክሽ፣ ለምን እንደዚህ ተፈጠረ፣ ለምን እንዲሆነ ምናምን። በጣም ሀራካት አይደብርም ይደብራል። ቤተሰብና እንዳንድ ሴት ተሰምቶኛል። ምክንያቱም ለምን አረግሽለት ነው? ምንድን ምንድነው? አልገባኝም ነገሩ ማለት ነው። ነገሩ ግልጽ ቢሆን በጣም ደስ ይለኛል። እና በዚህ ልክ ደግሞ ቻናል መክፈት ከፈለግሽም ወይ ቻናል መክፈት ነው። የሷን ስም ለወንድ እንዴት ቤት ትገዣለች እንደማለት ነገር። እንዴት እንዴት አረግለታለች? እንዴት አብሮሽ እንዴት እንደዚህ አብሮሽ ላ ለምን ቅፍ ቅፍ ያደርግሻል? በቃ ፍቅሩን መግለጽ ከፈለገ ፍቅሩን መግለጽ ነው። ካለበለዛም ደግሞ ሌላ በህይወት ውስጥ የምታውቂው ነገር ካለ ግልጽ አድርገሽ መናገር ነው፣ ለእሱ አስበሽላት ወይም ደግሞ አዝነሽላት ከሆነ ማለት ነው። እና የዚህን ያክል ብዙም እንደዚህ ሀራካት አያስፈልገውም ብዬ ነው እኔ የማስበው። ምክንያቱም አንድ ሰው እሱ አሁን እሱ እንደሆነ ማን ጋር መኖር ትፈልጋለ ሲባል ቤቱን ራሱ ስትገዛለት ሄለን ማን ጋር መኖር ትፈልጋለ ምናምን ስትለው እንግዲህ ቤት የገዛልኝ እንትቸ ሌላ ሰው አልመኝም። ሄል እየምናስበሽ ነው፣ ግን ከዚህ በፊት ግን እኔን አንቺ የተነጋግር ነው እነዛን ቃል ካሟላሽ ነው ብሏል። እንግዲህ ልጅ አራት ልጅ ነው አምስት ልጅ የብሩኬን ሲያወራ ነበረ። እና በሱ የምንስማማ ከሆነ ኦኬ አንቺ ና ማገባ ብሏል። ሶ በዚህ መካከል ደግሞ የምታቂው ነገር እህት እንደመሆነሽ መጠን እንግዲህ ለዛውም ታላቅሽ ነው። እንግዲህ አንተ ታናሽ ነሽ። ሶ በርግጥ በየቀኑ እንድትመጣ ሄሉ እንድጠነክር አድርገሽልናል። ምክንያቱም ስላገሻት ከጎን ሆነሽ ደስ ብሎናል። ነገር ግን ደግሞ የመጣሽበት አንድና አንድ ነገር አራካተሽ በጣም እንጃ እየደበረኝ ነው። እኔ ማለት ላለመናገር ብዙ ነገር ስሜቴ እየተቆጣጠርኩኝ ነው። ባይ ዘ ዌይ አይቼ ራሱ ለማለፍ እየሞከርኩኝ ነው ግን ታውቃላችሁ፣ ሄሉን ሄሉ በጣም ነው የመወዳት በጣም ነው የማከብራት። በጣም በማንነቷ ባመነችበት ነገር የማትደራደር ሴት ናት። እና ጀግና የሆነ ሴት ናት። እንደምታውቁት ከጎኗ አይዞሽ የሚላት ሰው ማንም የላትምና በዚህ መካከል በቃ የራሷ ምርጫዋ የሆነውን ሰው እንግዲህ ቢኒ ከጎኗ ሆኖ ያው በታመመች ሰዓት ከጎኗ ስለሆነላት ሁሉን ነገር በቃ የሷ የኔ ያላት ለእኔ ብሎ አስቧት እና ማንኛውም መሆን ያለበትን ያለበት ነገር ምንም ጥቅም ሳይፈልግ ነው ራሱ መስዋዕትነት አድርጎ ሲያስታምማት የነበረው ማለት ነው። እንደተናገረችው ከሆነ እሷም ደግሞ ያ ነገር ተሰምቷት እንደማንኛውም ሰው በቃ ማድረግ ያለባትን መነሻውን ነው። ለዴልስቴት ጋር ሄዳ ሚሲልስቴት ጋር ሄዳ እንዲህ እንግሊዝኛው አፋብኝ እና ሰባ ፐርሰንቱ የከፈለችለት በዛውም ደግሞ በሷ ስም ከስተመርም እንዲኖር ማስታወቂያ ጭምርን የሰራችው። በጣም ማስታወቂያ ስትሰራ የሚያምርባት ማለት ነው። አበሻ ልብስ ራሱ ስለብስ ማለት ነው አሉ አይደለ? እንደዚህ እንትን ላይ አየር መንገድ ላይ የሚያስተዋውቅ ልክ እነሱን ትመስለኛል ሄለን ማለት ነው፣ ከፈገግታዋ ጋር ከቁመቷ ጋር በዛ ላይ ጣቷ ማለት ነው ምግብ እንኳን ለራሷ ሰርታ የምትበላት መስልም ባይዘው ወይ በነገራችን ላይ በጣም ነው ጣቷን ምወድላት ማለት ነው። እና ቢኒያም ደግሞ ብቅ የሚማጥናት ም ወንድ ነው ያገኘችው። ፈጣሪ ካዘለቀላት ማለት ነው ፈጣሪ ካደረገው ምክንያቱም እኛ እናስባለን፣ ሰው ያስባል እግዚአብሔር ይፈጽማል። እና እውነት ከሆነ በጣም በጣም የሚደነቅ ባል ነው ያለሽ ሄሉዬ። እንግዲህ የእህቱን ነገር ደግሞ እንግዲህ አንቺ የምታውቂው ሊሆን ይችላል። ምክንያቱም ሁሉም ነገር ማጣራት አለብሽ። ምናልባት የምታውቀው ነገር የተጀመረ ህይወት ብዙ ነገር አንዳንዴ ወንዶች ሳያውቁት የማይሆን ህይወት ጀምሩና ይገቡበትና ከዛ በኋላ መውጫው ጣጣ ይሆናልና ከዛ ከዛ አንጻር የምታውቂው ነገር ካለ እንደ ሴትነትሽ ሄሉ፣ እንደዚህ እንደዚህ ነው ብለሽ ማስረዳት በእርግጥ ፍላጎቷ በእርግጥ ምን እንደሆነ ግልጽ እንዲሆንላት ትፈልጋለች። አንቺ ፍቅረኛ ሆነሽ ወይስ ምን ሆነሽ ትናንትና ቢገዛሽለት እንደገና ደግሞ ቤቱ ፎቶ ተሰቀለ ሲቀጥል ደግሞ ታቅፊዋለሽ እና ሀራካታችሁ እንደ ፍቅረኛ ነው እና ምን እንደሆናችሁ ይህን ነገሬ ነው እያለችለችው ይሄን ደግሞ መጠየቅ የምትችይው ወንድምሽ ነው። ፍቅረኛም ሆነ ምንም ሆነ ማወቅ የሚችለው ወንድምሽ ነው። ወንድምሽ ነው መጠየቅ ያለብሽ እንጂ ሄለን አይደለም። ሄለን እዚህ ጋር ምንም የምታውቀው ነገር የለም ምክንያቱም መጨስ አፍቅሬ ዋለሁ አትልሽ የምታፈቅረው እንኳ ማለት ነው። ማድረግ ያለብሽን ነገር ቀድመሽ አንቺ ታውቂያለሽ ማለት ነው። ሶ እንግዲህ እኔ ከዚህ በላይ ብዙ አልናገርም። ከዚህ በላይ ብዙ የምታስቀይ የሚያልት ብዙ የምትመናቸኪባት ከሆነ እኛ የራሳችን እርምጃ ነው የምንወስደው። የሄሉ የሄሉ አድናቂዎች ቤተሰቦች ከዚህ በላይ መታገስ ይከብዳል፣ በጣም ማለት ነው። ወደ ራሷ ትመለስ እና እዚህ ጋር ፎቶ አይታይም። እንግዲህ በቅርቡ እንግዲህ የተንቢ የተንቢ ሰራተኛ ልበላችሁ ሸቃላ። እኔ ሸቃላ አይደለም እና የእሷ ሰራተኛ እንግዲህ ሰሞኑን ማለት ነው ሁለቱም ወንዶች ሁለቱም የሚሰሩትን ስራ የሚሰሩትን እዛው በዛው ማለት ነው። በጣም በቃ እውነት እኔ በጣም ቪዲዮ እራሱ ቫይናሪ እየወጣ ነው። እንደገና ደግሞ ብሩኬ ራሱ ከፍቶ የማያቀውን ዩቲዩብ ቻናል ከፍቷል። እና በጣም ጭቃው ሳይቀር በቃ ልክ እንደ ባላገር ሀገር በኢየሱስ ማለት ይሄ ሀገር ቤት እርሻ ምናምን ድሮ እንደዛ ነበረ። እኛ እንትን ስንል ማለት እንደዚህ እስከ ጀርባዬ ድረስ ባይረጨኝ ምግሬ ምናምን እንደዛ ነበር። ጤፍ አዝመራ ሲመጣ የምናዝምረው እኔ የገበሬ ልጅ ነኝ እንደነገርኳችሁ። ዛሬ አረብ ሀገር ሄደ እንደዚህ ሆነ እንጂ የገበሬ ልጆች ነን። ግሬ ድረስ ጭቃ ጉልጓሎ፣ አረም፣ ጤፍ አረም አርሜ ነው እዚህ የደረስኩት። ቤተሰብ እና በዛ በዛ ነው ትዝ ያለኝ። እንዴ ቆርቆሮ ላይ እንዴት አድርጎ እንደወረወረው፣ እኔማ ስፖርት ጭምር ነው እንዴ እየሰራ ያለው ብዬ ራሱ እስክገረም ድረስ የምሬ ነው። እና ብሩክ በነገራችን ላይ ትንሽ ነቃ ያደረገዋል ይመስለኛል፣ አሳስቦ ማለት ነው። እና በጣም ተግባብተዋል። ብቻ ግን በመሃል ማለት ነው፣ እንደዚህ እንደዚህ ስትሉ ፍቅር እንዳይዛችሁ እየፈራሁኝ ነው። ቤተሰብ አጉል እይታ አጉል ማለት አድንቆት ትንሽ የማይሆን ሕይወት ውስጥ ይጨምራልና ከዛ ከዛ አንጻር ራሳችሁ ራሳችሁ እንድትጠብቁ ከወዲሁ መልካም ምኞቴ ነው። ቤተሰብ ተሳሳትኩ እንዴ፣ ከተሳሳትኩ አርሙኝ ማለት ነው። ምክንያቱም ማ እስከዛሬ ድረስ ማለት ነው በጣም እንደዚህ ወጣ ያለ ቪዲዮ አይቼ አላውቅምና ዛሬ ነው ወጣ ያለ ቪዲዮ አየሁት። በብዙ ጊዜ ባለፈው ራሱ ሂማን ሄራድ ጋ ካፌ ገብታ ልጋብዝሽ ብሏት ጸጉራው ልቅ ሲል ያሳየን ሀረካት ምናምን በጣም የተለየ ነው። በነገራችን ላይ ማንም ሰው ዩቲዩብ ሰርቶ መለወጥ እንደሚችልና አቅሟን ነው እያሳየች ያለችው። እንዲሁም ደግሞ አንዱ አንዱ አንዱ ጋ እንጀራችሁ ሲበላሽ፣ አንዱ ጋ ደግሞ እንጀራችሁ እንደሚሳካ በዚህ አጋጣሚ እኔ ሁሌ የተንቢን በጣም ነው የማመሰግናት በጣም እውነት ለእሷ አልፋ ተርፋ። እሷ እንግዲህ በስደት ሀገር ነው ሁሉ ብዙ ውጣ ውረዳ አሳልፋለች። እንግዲህ የስደት እህታችን ነች። ግን ደግሞ በእሷ ዙሪያ ስንት ሰው ቅጥር እየቀጠረች የጉሮሮ መዝጊያ በቃ ጉሮሮ ማለት ምግብ ሳይበላ የሚያድር ሰው እነዚ አሁን ሊስትሮቹ ያ ልጅ አሁን ሊስትሮ ነበረ እና ምንም ተባለ ምን ጉሮሮ ሳይዘጋ ይታደርም ይባላል። ግን ነገር ግን በእንደዚህ አይነት መልኩ ሰርታ ራሷን አሸንፋ ለሷም ሆነ ለሰውም ሆነ በጣም ደስ ይላል። እግዚአብሔርን ሁላችንም የእመቤት የ መቤት አላልኩም። እዚህ የምሰራበት ቤት አዚም አለ። ዛሬ ቤትና ሳም ፍለ ቤት እያየው ነው ሪከርድ ማረገውና እንዲያዩኝ ብዬ ማለት ነው። ሰዎች ቪዲዮ ደግሞ ይሄ በፊት የሰራውበት ቪዲዮ ነው። ሪከርድ ማረግላችሁ ድምጹን አጥፍቼ ከኋላ ነው። ውድ ቤት ሰዎች አይደብራችሁም ብዬ አስባለሁ። ጭራሽ ከምጠፋ ብዬ ነው። ዘናፈታ ብዬበት ስለነበረ ይሄንን የነ ብሩኬን ቪዲዮ እሱ ነው ይዤላችሁ መጣሁት። እንዲሁም ደግሞ ይሄሉ ነገር አሳስቦኝ ነው። ምክንያቱም ስለ ሄሉ ሁሌ መናገር ፈልግና ቆይስኪ ፕራንክ እንዲህ የሆነ ነገር እስክትናገር እየጠበቅኩ ለዛ ስለሆነ ነው። ውድ ቤተሰቦች፣ ብሩኬና ሀይሚ ዛሬ ቀርተውብናል ማለት ነው። ለምን እንደቀሩ አላውቅም። እንግዲህ ያው ነገ በሰላም ይመጣሉ ብዬ አስባለሁ። ብሩኬ ፎቶ ፖስት አድርጓል። ግን ፖስት ያደረገው ፎቶ የሞባይል ቤትም ይመስላል፣ ስፖርት ቤትም ይመስላል። ምን እንደሆነ ላውቀው አልቻልኩም። ኤኒዌይስ ነገ የምናውቀው ይሆናል። መልካም አዳር ይሆንላችሁ። ባይ ባይ ቤተሰቦች። የማትከበሩበት ቦታ እንዳትገኙ፣ የምትናቁበት አካባቢ እንዳትሉ። የምትደመጡበት የምትሰሙበት ካልሆነ በቀር አታውሩ፣ በቃ ዝም በሉ። ተገኝታችሁ የማትኮሩበት፣ ታይታችሁ የምታፍሩበት፣ ቆማችሁ የምትሸማቀቁበት ዝር አትበሉ። አንዳንዴም የእናንተ ጊዜ እስኪመጣ ቀረት ማለት ልመዱ። የማይደርስ መስሏችሁ አትቸኩሉ። ብዙዎቻችን መድረሳችን ላይ ቀር ስንንቀለቀል የምንሰበረው ተረጋጉ። ማንም ክብራችሁን ረግጦ ማንም በሞራላችሁ ተረማምዶ ማንም ሰብሯችሁ እንዲሄድ አትፍቀዱ ክብራችሁን ጠብቁ ይህንን ስል ትላንትናችሁን እያሰባችሁ ደግሞ እንዳትብሰለሰሉ ትላንትናችሁ የምትደበዝዘው ወደ ነገ በሮጣችሁ ልክ ነው እነዛ የኮሩ የሰደቧችሁ የናቋችሁ ሰዎች ክንዳቸውን የምትሰብሩት እናንተ ፈርጠም ስትሉ ነው እና ምን እናደርጋለን ቦታችንን እንመርጣለን ትላንትን እንለቃለን። ስለ ነገ እናስባለን። ረጋ፣ ሰከን፣ ቆፍጠን እንላለን።